ከመጽሔቱ ላይ ያገኘውን ጽሑፍ ሲገለብጥ ያየው የሀገሩን ባህል ነበር። አበሻ ማለት ቂሜ ማቆር፣ በቀሌ ማቆየት፣ ቀን ጠብቆ የማጥቃት ልምድ እንዳለው ሊነግረው ነበር። አብዛኛው ኢትዮጵያዊ ቀኑ ቀና አሎነነት ብሎ ነው እንጂ ሊያጠቃው የሚፈልገው አንድ ጠላት አለው። ትረካ ዘውትር ማክሰኞ፣ ሐሙስና እሁድ ከጠዋቱ አንድ ሰዓት። አፍታ ትረካ ጽላሎት። ደራሲ እንዳለ ጌታ ከበደ። የሽፋን ስዕል አገኘው ዋዳነ ድልነሳው። አሳታሚ እታፍስር አታሚዎች ተራኪ ዜናይመር ፋውንቴን ፔን ሰርቲቱ ወይም ብእር የተቆረረለት እውነቴን እኮ ነው። አስፋፍተ ስራው ያደክመኛል። ይህ ለማስፋፋት ብዬ የታሪክ መጽሐፍትን ማገላበጥ አልወድም። ለአስር ማርክ ብዬ እኔ ብሰራልህ ምን ትከፍለኛለህ? ያው የተለመደውኗ ነው። ከስኳሬም ሰፍሬ በአይነት ስፖንሰር አደርግሃለሁ፣ ግን አፍጥንልኝ። መሸምደድ ራሱ መከራ ነው። ለነገሩ እኔ አክት ማድረግ ወዳለሁ፣ ማከት ደስ ይለኛል። የኢትዮጵያ ሕዝብ ደግሞ ስታከትበት ያከብርሃል፣ አለ ከአልጋ ወርዶ ነጠላ ጫማውን እየተጫማ ወደ ዕቃ ማጎሪው ተጠግቶ በሰው ወጦ ወለ ብርጭቆ ቀዳና አንዱን አቀበለው። ቀብድ ነው ብሎ ችግር የለውም ግን ከመቼ ጀምሮ ነው የዘርማን ዘሮችን የፖለቲካ አላርጅክነት የምጽፍልህ? ትንሽ ፈጠራ አላክልበት ከመቶ አመት ወዲህ ያለውን እና ከአጼ ዮሐንስ ትጀምርና ኢህአዲግ ስገባ ታቆመዋል። ግንቦት 20 ቀን 1983 ዓ ም ላይ ቀጥ። ከዚህ ዓመት በኋላ ያለውን ምንም አልፈልግም። ሰውዬ እኔ የፖለቲካ አላርጂክ ነኝ። በኋላ ህገ መንግሥቱን በኃይል ለመናድ ከሞከሩ አንዱስ ብለ እንዳታስቀበደደኝ። በምን አቅሜ ነው ህገ መንግሥቱን ያህል ግዙፍ ነገር የምነደው? ሰውነቴ ኮሳሳ አቅሜ ለንኳሳ አራተኝ። ሰውዬ ቀድም ሳል ነግርህ ያለፍኩት ነገር ይዤልህ የመጣሁት ጽሑፍ እኮ ይዘቱ እንደገና ወደኋላ አለ። በምሬት ደብተሩን ይዞ ተነሳ። ከዩ ጓር አውራበት ሀሳብን ወደሚከተለው ክፍል መርቼልሃለሁ። የቄሳርን ለቄሳር የያዘውን ደብተር ጀርባው ላይ ሸጉጦ ወጣ። ሽመልስ እንደተለመደው ከመጽሔቱ ላይ ያገኘውን ጽሑፍ ሲገለብጥ ያየው የሀገሩን ባህል ነበር። አበሻ ማለት ቂሜ ማቆር፣ በቀሌ ማቆየት፣ ቀን ጠብቆ የማጥቃት ልምድ እንዳለው ሊነግረው ነበር። አብዛኛው ኢትዮጵያዊ ቀኑ ቀና አልሆነነት ብሎ ነው እንጂ ሊያጠቃው የሚፈልገው አንድ ጠላት አለው። ብዙዎቻችን የጥቁር ደም ልጆች ነን። ተለክፈናል፣ ተመርዘናል። የመንግሥቱ ሽማምንቶችም ሆኑ የፖለቲካው አማልክት ከባላገርነት መንፈስ ገና ነፃ አልወጡ ከተሞች እንጂ ከተሞች ውስጥ የሚኖሩ ነዋሪዎች በአብዛኛው አልሰለጥኑ። ይህንን ይለግረው ነበር። አድማጭ በያጣ ጊዜ ከራሱ ጋር ማውራት ሙሉነ ግን አልፈለገም። እንደ አብዛኛው የኢትዮጵያ ዩኒቨርሲቲ ተማሪ የፍርሃት እስረኛ ነውና። እና ማን ነው ተቆረረለት የማይኖር ኢትዮጵያዊ? እንደ ሙሉነ ካሉ ተማሪዎች የገዛ ጠላቸውን ከሚጠራጠሩና በምን እንደሚያምኑ ጮክ ብለው መናገር ከማይደፍሩ ተማሪዎች እኔ አልሻልም። እኔ ሰውነቴ ነው እስረኛ፣ ገላዬ ነው ወዳሻው እንዳይሄድ በጥቁር ደም ሰበብ የታሰረ። ሐሳቤ ግን ነጻ ነው፣ አንደ በቴም ክፍት ነው። እንደ ሙሉነ በሐሳቦቼ አልቆለፍም በአንደ በቴም ላይ አልቆርብ፣ ወይስ ስላልደረሰብኝ ይሆን?